እንኳን ወደ ቻናላችን በደህና መጣችሁ። ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ይጀምሩ። በዚህ ቪዲዮ ስለ ኦንኮሰርኪያሲስ ወይም ሪቨር ብላይንድነስ የምናወራ ይሆናል። ኦንኮሰርካ ያሲስ የምንለው ኦንኮሰርካ ቡልቡለስ በተባለ ፓራሳይት አማካኝነት የሚመጣ በሽታ ነው። ይህ በሽታ ትኩረትን የሚሹ አሩራማ በሽታዎች ወይም ኔግሌክትድ ትሮፒካል ዲዚዝ ከምንላቸው ውስጥ የሚመደብ ነው። ይህ በሽታ በአንዳንድ የሀገራችን ክፍሎች ዋራ ወይም ፎከት እየተባለ ይጠራል። በተጨማሪ ሪቨር ብላይንድነስ የሚለውን ስያሜ ያገኘው በሽታውን የምታስተላልፈው ብላክ ፍላይ ወይም ጥቁር ዝንብ የምትራባው በወራጅ ውሃዎችና ወንዞች አካባቢ በመሆኑ በተጨማሪ ይህ በሽታ በኢንፌክሽን አማካኝነት አይነ ስውርነትን ከሚያስከትሉ በሽታዎች ውስጥ በሁለተኛነት ደረጃ የሚመደብ በሽታ በመሆኑ ነው። የበሽታው ስርጭት በዓለማችን ከሰሃራ በታች ያሉ አፍሪካ ሀገራት፣ በየመን፣ እንዲሁም በማዕከላዊና ደቡብ አሜሪካ ተሰራጭቶ ይገኛል። በሀገራችን ኢትዮጵያ በተለይ በምዕራብ ኢትዮጵያ፣ ሰሜን ምዕራብ፣ ምዕራብና ደቡብ ምዕራብ ኢትዮጵያ በአምስት ክልሎችና በመቶ ሰማኒያ ስምንት ወረዳዎች ላይ ተሰራጭቶ ይገኛል። እንዴት ልንያዝ እንችላለን? ይህ በሽታ ብላክ ፍላይ ወይም ጥቁር ዝንብ በምትባል በራሪ ነፍሳት አማካኝነት ከሰው ወደ ሰው የሚተላለፍ ሲሆን ዝንቧ በመጀመሪያ በዚህ በሽታ መያዝ ይኖርባታል። ይህ የሚሆነውም ሰውን በምትነድፍ ሰዓት በበሽታው ከተያዘ ሰው የፓራሳይቱ እጭ ወደ ሰውነቷ ገብቶ ማደግ ይጀምርና ሌላን ሌላ ጤነኛ ሰው በምትነድፍ ሰዓት ፓራሳይቱን በቆዳ አማካኝነት ወደ ጤነኛው ታስተላልፋለች። የዚህም ፓራሳይት እጭ በሰው ሰውነት ውስጥ ማደጉን ይቀጥልና እድገቱን ከጨረሰ በኋላ መራባት ይጀምርና በቀን ከ1ሺ እስከ 3ሺ የሚደርሱ እጮች መፈልፈልና በሰውነታችን መሰራጨት ይጀምራሉ። እነዚህም ትናንሽ እጮች በሰውነታችን በተለያዩ ቦታዎች የሚሰራጩ ቢሆኑ በተለይ ግን ወደ ቆዳና ወደ አይናችን በመግባት የተለያዩ ኢንፌክሽኖችን ያስከትላል። ምልክቶቹ ምን ምን ናቸው? የዚህ በሽታ ዋነኛ ምልክቶች ቆዳና አይን ላይ በሚያመጣቸው በሽታዎች አማካኝነት የሚታዩ ሲሆኑ ከፍተኛ የሆነ የቆዳ ማሳከክ፣ የቆዳ መዥጎርጎር ወይም ነጣነጣ ማለት ይኸውም በሳይንሳዊ ሊዮፓርድ ስኪን የሚባለው አይነት የቆዳ መሸብሸብ፣ መጨማደት እንዲሁም ቆዳ ላይ የሚወጡ ሽፍታዎች በተለያዩ ሰውነት ክፍሎች ላይ የሚታዩ ሲነኩ የሚዋልሉ እብጠቶች እነዚህም በአንገት፣ በትከሻ፣ በመቀመጫ እና ወገብ አካባቢ የሚታዩ ሊሆኑ ይችላሉ። በተጨማሪም ደግሞ የሚጥል በሽታን ሊያስከትል ይችላል። እንዲሁም የእይታ ችግሮች፣ እነዚህም የአይን ማሳከክ፣ መቅላት፣ የእይታ መደብዘዝ፣ ብርሃን ለማየት መቸገር፣ እንዲሁም በጊዜ ሂደት ካልታከመ እይታን ማጣት ሊያመጣ ይችላል። የሚደረጉ ምርመራዎች ምን ምን ሊሆኑ ይችላሉ? የተለያዩ የደም ምርመራዎች፣ አልትራሳውንድ፣ ስኪን ስኔፕ ወይም የቆዳን ክፍል ቀንጭቦ በመውሰድ የሚደረግ ምርመራ እንዲሁም ስሊት ላምፕና ፓች ቴስት ይገኙበታል። ህክምናው ምን ይመስላል? አይቨርሜክቲን የተባለ የጸረ ፓራሳይት መድኃኒትን በመስጠት እንዲሁም የቀዶ ጥገና በማድረግ ህክምና ሊደረግልዎ ይችላል። እንዴት መከላከል ይቻላል? ይህን በሽታ ለመከላከል በራሪ ነፍሳቷ ወዳለችበት አካባቢ ወይም በሽታ ወዳለበት አካባቢ አለመሄድ ይመከራል። ነገር ግን ወደ እነዚህ አካባቢዎች መሄድ አስገዳጅ ሁኔታ ካለ ወይም እነዚህ አካባቢዎች የሚኖሩ ከሆኑ ረጅም ቦት ጫማ እንዲሁም እጅጌያቸው ረጅም የሆኑ ልብሶችን መልበስ ይኖሩ ተጨማሪ በኢንሴክቲሳይድ ወይም ጸረ ነፍሳት የታከሙ ልብሶችን በመልበስ ሊከላከሉ ይችላሉ። በተጨማሪ ማብራሪያ እንዲሁም የተለያዩ ስፔሻሊስት ሐኪሞችን ማማከር ከፈለጉ 9394 ላይ በመደወል ሊያማክሩን ይችላሉ። ቻረን ሰምት